ዋይፋይ ፓስዎርድ እንዴት ነው ማገኛት የምንችለው? ሰዎችን ሳንለምንበት የሆነ እንግዳ ቤት ሄድን፣ ከጓደኞቻችን ስልክ ተቀብለን የዛን ቤት ዋይፋውን እንዴት ማወቅ እንችላለን? ቤት ውስጥ ያለውን ዋይፋውን እንዴት ኮኔክት አድርገን መጠቀም እንችላለን የሚለውን ዛሬ አሳያቸዋለሁ ማለት ነው። ማንንም ሳትለምኑ ፓስዎርዳችሁን እንዴት እንደምታውቁ? ይሄንን ቪዲዮ በጣም በጣም ለብዙ ሰዎች የሚጠቅም ነው ማለት ነው። ቤት ውስጥ እንግዳ ሲመጣ ፕሊስ የቤቱን ልጆች ወይም የምንሰራበትን ሰዎችን እየጠየቀን ፕሊስ ፓስፖርትን ስጠኝ ምናምን ማለት ቀረ ቀረ ቀረ፣ በቃ መለመን ቀረ። ስለዚህ ይህንን ቪዲዮን እስከ መጨረሻ ተከታተሉ ማለት ነው። ቪዲዮን ከመጀመራችሁ በፊት ላይክ አድርጉ ማለት ነው። ሰላም ሰላም፣ ለሚቱ ተከታታዮች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም ነው። ሁሉንም ሰላም ያደረገን እግዚአብሔር ለዘላለም የተባረከ ይሁን። ዛሬ በጣም በጣም በጣም ጠቃሚ የሆነ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። እሱ ምንድነው ካላችሁ በጣም ትወዱታላችሁ ማለት ነው። የሰው ቤት ሄዳችሁ እንዴት ነው ዋይፋዩን፣ በናት ሙላ በናት ሙይ ማለት ቀራ ማለት ነው። ራሳችን እንዴት የቤቱን ፓስዎርድ ማወቅ እንችላለን የሚለውን አሳያችኋለሁ ማለት ነው። ይህንን ቪዲዮ ከመጀመራችሁ በፊት ላይክ አድርጉ ማለት ነው። ላይክ ስታደርጉ ቪዲዮ ለብዙ ሰዎች እንዲረዳው ይረዳዋል ማለት ነው። እንዲሁም ደግሞ ሰብስክራይብ አድርጉ ማለት ነው። ደምሩ ማለት ነው። ሰብስክራይብ እያደረጋችሁ አበረታቱ ማለት ይወዳሉ ማለት ነው። አይቆጥርባችሁም ማለት ነው። ምንድነ የምናደርገው በመጀመሪያ ደረጃ ላይ ማለት ነው። አንዳንድ ጊዜ ምናልባት እኔ አሁን የሚያሳያችሁን አሁን የሚያሳያችሁን እቺን ዋይፋው ክሬቲድ እሱን ዳውንሎድ ያላደረጋችሁ ሰዎች እንዲታደርጉ አሳያችኋለሁ። ምክንያቱም ይሄው ይሄ አፕቺ አፕሊኬሽን የምትጠቅመው ለምንድን ነው? ቶሎ ብሌን ማለት ነው። ቶሎ ብሌን ዋይፋዩን ከጓደኞቻችን ኮኔክት ማድረግ እንችላለን ማለት ነው። አንዳንድ ስልኮች ኮኔክት የሚያደርጉት አሉ፣ አንዳንድ ስልኮች ደግሞ ኮኔክት ሲደረግ የማይቀበልም የማይሰጥም አለ ማለት ነው። ያንን ደግሞ ለመቅረፍ እንዴት አድርጌን ነው የቤቱን ፓስዎርድ ማንንም ሳንጠይቅ ማወቅ የምንችለው የሚለውን ደግሞ አሳያችኋለሁ ማለት ነው ይህን ቪዲዮ እስከ መጨረሻ ይሁ ማለት ነው። ላይክ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ ማለት ነው። ነባሮች ላይክ አድርጉ፣ ሃሳብ አስተያየታችሁን ኮሜንት ስር ላይ አስቀምጡ ማለት ነው። እሱን ምንድነው ካላችሁ፣ በመጀመሪያ ደረጃ ላይ የት ነው ምን ሄዶ ፕሌ ስቶር ላይ እንሄዳለን ማለት ነው። ፕሌ ስቶር ላይ ሄደን ምንድን ነው የምናደርገው ኮኔክት የምናደርገውን አሳያችኋለሁ ማለት ነው። በመጀመሪያ ደረጃ ላይ ሰርች በምትለው ላይ እንገባለን ማለት ነው። ከዛ እዚች ይሄን አፕሊኬሽን ያላወረዳችሁ ማለት ነው። ከዛ እችን ደግሞ እንደዚህ ከጻፈን በኋላ ዋይፋይ ፓስፖርት ሸው የሚለው ይመጣል ማለት ነው። ይሄ አፕሊኬሽን ከሌላችሁ ማለት ነው እችን ማለት ነው ይቺ አፕሊኬሽን የሌላችሁ የኔ ኦልሬዲ ኦፕን ነው የሚለው ምክንያቱም የኔ ኦልሬዲ ዳውንሎድ አድርጌ እጠቀማለሁ ማለት ነው። የሆነ ቤት ሲሄድ ወይም ከጓደኞች መቀበል ይችላለ። ወይም ዋይፋይ ባለበት በስተጀርባ ላይ የተጻፈው ኮኔክት የሚያደርግበት አለ ማለት ነው። በማንኛውም ቤት ብትሄዱ ዋይ ፋዩን ኮኔክት የምታደርጉበት በስተጀርባ ላይ የተጻፈ አለ። እችን ደግሞ ይሄንን አሁን ቢከፍት ካሜራ ነው ማለት ነው። እችን ከፍቼ ወዲያውኑ ኮኔክት ማድረግ ይችላለሁ። የሚጠበቅብኝ እችን ካሜራን መክፈት ብቻ ነው። ከዛ በኋላ ኮኔክት ይደረጋል ማለት ነው። ይሄ የእኔ ኦልሬዲ ዳውንሎድ ስላደረግ ኦፕን እያለ ነው ማለት ነው። እናንተ ደግሞ ምንድን ነው የምታደርጉት? እችን አፕሊኬሽን ደግሞ ዳውንሎድ አድርጉ ማለት ነው። ዳውንሎድ አድርጋችሁ በስልካችሁ ላይ ይኑር። ከዛ በኋላ በሄዳችሁበት ቤት ላይ ወይም የሆነ ቦታ ከሄዳችሁ ወይም ባንክ ቤትም አለው ማለት ነው። ባንክ ቤት፣ ባስ ውስጥ ስትመላለሱ ማለት ነው። ከዛ ማንንም ሳትጠይቁ እችን ከፍታችሁ ኮኔክት አድርጋችሁ ከፈለጋችሁ ሰዎች ጋራ ማውራት ትችላላችሁ ማለት ነው። ይሄ አንድ አማራጭ ነው ማለት ነው። ሁለተኛ አማራጭ ደግሞ ምንድን ነው ካላችሁ ፓስፖርቱን ቁጥሩ ማንንም ሳንጠይቅ እንዴት ማወቅ እንችላለን? የሚለውን አሳያችኋለሁ ማለት ነው። ይሄ ደግሞ በጣም ችግራችንን የሚቀርፍ ነው ማለት ነው። ማንም ሳንጠይቅ ማለት ነው። ቤት ገብተን እንዴት ማወቅ እንችላለን? የምንጠቀመው ስልክ ወይም ጓደኞቻችሁ ሊሆን ይችላል፣ ወይም የሆነ ሰው ሊሆን ይችላል። ከዛ ሰው ስልክ ተቀብላችሁ እንዴት ነው ማወቅ የምትችሉ አሳያቸዋለሁ በመጀመሪያ ደረጃ ላይ ሲቲንግ ውስጥ ነው የምንገባ ማለት ነው። ሲቲንግ ውስጥ ገብትን እንዴት ማየት እንደምንችል አሳያቸዋለሁ ማለት ነው። እንዴት ነው የምናደርገው? በመጀመሪያ ደረጃ ላይ ሲቲንግ ውስጥ እንገባለን ማለት ነው። ሲቲንግ ውስጥ ገብትን ምንድን ነው የምናደርገው? በመጀመሪያ ደረጃ ላይ የዋይፋይ ይመጣል ማለት ነው። ኮንቴንትስ የዋይፋይ ኮንቴንትስ ይመጣል ማለት ነው። ከዛ በኋላ እንዴት አድርገን ነው ማያት ማወቅ የምንችለው፣ በጣም ይሄ ቪዲዮ በጣም በጣም በጣም እኔ በጣም የወደድኩት ቪዲዮ ነው ማለት ነው። አንዳንድ ጊዜ ሶቪት ኔት ፕሊዝ ዋይፋይ ምናምን ብለን ለምንን ው የምናገኙ ያው ስለቀራ በጣም ደስ ብሎኛል ማለት ነው። እናም ደስ ትላላችሁ ብዬ ተስፋ አደርጋለሁ። እዚችጋ ላይ ደግሞ ሆፊ ለፊት ላይ ያለው ማለት ነው ዋይ ፋይ ዌልካም ዜሮ ዋን እዚች ጋ መጀመሪያ ደረጃ ላይ ያለችውን ዋይፋይን እንደዚች እናከዋለን ማለት ነው። ከነከን በኋላ ቅድም ያወረደነው አፕሊኬሽን እዚች ጋ ላይ ይቀመጣል። ላ የሚታዩትን እቺ ደግሞ ምልክት ካለች በዛ ሰስግ ኮኔክት ማድረግ እንችላለን። ከሶስት ነጠብጣብ ወደዚ ያለችውን አፕሊኬሽኑን ከነከን፣ እችን ካሜራን ከከፈተን ወደያውኑ ኮኔክት እናደርጋለን ማለት ነው። ቅድም እንደተናገርኩት ባስ ውስጥ ሊሆን ይችላል፣ ባንክ ቤት ሊሆን ይችላል፣ ደግሞ የሆነ ሆቴል ሄዳችሁ ሆቴል ላይ ሊሆን ይችላል። እችን ከፍታችሁ ወዲህ አሁኑ ማንም ሳትጠይቁ ማንም ሳት ለምኑ ኮኔክት ማድረግ ትችላላችሁ ማለት ነው። ከዛ በኋላ የት ነው የምንሄዱ? እዚች ጋ ላይ ያለውን እሱን ከነጥብጣብ ወደዚህ ያለችውን እሱን ስነካ ቅድም እንደተናገርኩላችሁ ምንድነው የምታደርጉት በዚህ ኮኔክት ማድረግ ትችላላችሁ ማለት ነው። ይሄንን አንዳንድ ሰዎች ስልክ ላይ ይሄ አይወርድም፣ ዳምሎድ ካላደረጋችሁ አይወርድም ማለት ነው። ያንን ዳምሎድ አድርጋችሁ መጠቀም ትችላላችሁ ማለት ነው። እና የስልካችን ጀርባ አጥንት ምንድን ነው ብትሉ፣ ዋይፋ እና ዋይፋ ብቻ ነው ማለት ነው። ስለዚህ አሁን ኢትዮጵያም ይሁን የየትም ሀገር ሰዎች በነጻነት ዋይፋይ እየተጠቀሙ ነው ያሉት። ከዛ በምንሄድበት ቦታ ላይ በነጻነት መጠቀም እንችላለን ማለት ነው። ከዛስ እንዴት ነው ማወቅ የምንችለ የሚለሆን እዚች ችጋ ላይ ሴቲንግ አለሽ ማለት ነው። ሴቲንግ አለች ቅድም አሳይቻችኋሉ። እዚችጋ ላይ ሴቲንግ ምልክታለች ማለት ነው። እችን የሴቲንግን ኢሞጅ ማለት ነው እችን እነከዋለን ማለት ነው። እችን ከነከን በኋላ የምናደርገው ምንድን ነው? እዚች ጋ ላይ ነው ዋናው ፓስዎርቱን ማወቅ የምንችለው ማለት ነው። እዚች ጋ ላይ እዚች ጋ ላይ ያው ነጥብ ነጥብ ነጥብ ብቻ ነው እንጂ ያስቀመጠ መረጃ ምንም የለውም ማለት ነው። እንዴት ነው ማወቅ የምንችለው? እዚ ቅድም እንዳልኳችሁ እዚች ጋ ላይም ኮኔክት ማድረግ ትችላላችሁ ማለት ነው። ከዛስ እዚች ጋ ላይ እችን የአኝ ምልክት አለች አደል እችን የአኝ ምልክቱን ምን ታደርጉበታላችሁ? ትነኩታላችሁ። ስትነኩ እንደዚህ ስትነኩ፣ አሁን እኔ ለምሳሌ ቶሎ ብዬ ከፍቻ አሳያችኋለሁ። እንደዚህ ሲነካ ይሄ ፓስፖርት፣ የዚህ ቤት ፓስፖርት ነው ማለት ነው። ማንኛውም ሰው ቢመጣ፣ ማንንም ሳለምን የቤቱን ሰዎች ሳለምን ይሄንን መስጣት ይችላል ማለት ነው። ይሄን ፓስፖርት መስጣት ይችላሉ። ስለዚህ እንደዚህ አድርጋችሁ መጠቀም ትችላላችሁ ማለት ነው። ስለዚህ በማንኛውም ቤት ውስጥ እቺ አለች ማለት ነው። ከዛም በመቀጠል ደግሞ ዋይፋውን እንደዚህ ምናልባት እንደዚህ መክፈት ከከበዳችሁ በዋይፋይ የሚቀመጥበት ቦታ ላይ በስተጀርባ ላይ ኮኔክት የሚታደርጉበት ቦታ አለ ማለት ነው። ገብታችሁ ቀስ ብላችሁ ገብታችሁ እችን ካሜራ ከፍታችሁ ኮኔክት ማድረግ ትችላላችሁ ማለት ነው። ይህ ቪዲዮ ብዙ እንደሚጠቅማችሁ እርግጠኛ ነኝ ማለት ነው። እንግዲህ በሚቀጥለው ጊዜ ደግሞ አስተማሪ የሆነውን ቪዲዮ ይዤ እመጣለሁ ማለት ነው። ላይክ እያደረጋችሁ አበረታቱ ማለት ነው። በጣም ወዳችኋለሁ። ቪዲዮን እስከ መጨረሻ ስለተከታተላችሁ አመሰግናለሁ ማለት ነው። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ ማለት ነው። የቻልኩትን እሰራለሁ ማለት ነው። አመሰግናለሁ። መልካም ቆይታ ይሁንላችሁ።